የምንራባዎችን ተመልከቱ ዛሬ የምንማማረው አሁን ስላልኳችሁ ስለ ወንጌል ውጽ ሳይሆን ስላለንበት ዘመን ነው። ቤተ ክርስቲያን ስንዱ ናት ትባላለች። ናት፣ ስንዱ ናት ማለት በቤቷ ለልጆቿ የሚገባቸውን ጊዜውን መሰረት ባደረገ፣ አይምሯቸውን መሰረት ባደረገ፣ ዘመናቸውን መሰረት ባደረገ እንደያቅማቸው የምትመግብ ስለሆነች ነው። እናት በቤት ውስጥ ለትልቁ ልጅ ምን ያስፈልገዋን? ለህፃኑ ምን ያስፈልገዋን ብላ እንደ የሚያስፈልጋቸው እንደምታዘጋጁሉ? ይቺ ቤተ ክርስቲያን ለሁላችንም እንደሚገባን ዘመኑን ምክንያት በማድረግ ትምህርቱን ስንማማር ግልጽ እንዲሆንልን በአይነ ስጋ ከምናያቸው ከአየር ንብረቱ ከመልክዓ ምድሩ ጋር እያያያዘች ታስተምራለች። ቤተክርስቲያን ክርስቲያን እስካሁን ከሰኔ 26 እስከ መስከረም 25 የነበረውን ዘመነ ክረምት ብላ ስታስተምረን ቆይታለች። ከሰኔ 26 እስከ መስከረም 25 ያውን በስሯ በሦስት ክፍል ከፍላ በአተ ክረምት፣ የክረምት መጀመሪያ ማዕከለ ክረምት፣ የክረምት መካከለኛው ዘመን ሰዓተ ክረምት፣ የክረምት መጨረሻው በማለት ከእፅዋቱ ጋር ከዝናቡ ጋር ከነጎድጓዱ ጋር ከአዝሪቱ ጋር ከአትክልቱ ጋር ከዘሩ ጋር እየመሰለች አስተምራናለች። ዘመነ ክረምት የሚባለውን በውስጥ በንዑስ ክፍል ከፍላ፣ በዋና ክፍል ከፍላ አስተምራናለች። አሁን ደግሞ ከመስከረም 26 እስከ ታኅሣሥ 25 ያለውን ዘመነ መጸው፣ የጠቅላላ የክፍሉ ስም ዘመነ መጸው ይባላል። በስሩ ግን አምስት ንዑሳት ክፍላት አሉ። ዘመነ ጽጌ፣ ዘመነ አስተምሮ፣ ዘመነ ብርሃን፣ ዘመነ ስብከት፣ ዘመነ ኖላዊ በማለት በአምስት ክፍል ከፍላለች። ደግሞ ምክንያቱም አንድ ጊዜ የዘጠና አንድ ቀን ትምህርት በአንድ ጊዜ ጠቅለን እኛም ማስተማር ስለማንችል እናንተም ሰምታችሁ ማስቀረት ስለምትችሉ ስለማትችሉ እየከፈለች ታስተምራለች። ከዚህ ክፍል የመጀመሪያው ክፍል ከመስከረም 26 እስከ ህዳር ስድስት ያለው ዘመነ ጽጌ ይባላል። አሁን በዚህ በአርባ ቀን ውስጥ ስለ ጽጌ ስለ እናታችን ስለ ድንግል ማርያም ስለ ልጇ ስለ ኢየሱስ ክርስቶስ ስለ እኛ ብለው በግብፅ በረሃ የተቀበሉትን መከራ የደረሰባቸውን ሰቆቃ ከፋፍራ እንዳልኳት አርባ ቀኑ እንኳን ሙሉን አንዴ አታስተምርም። በአርባ ቀን ከፍራ ምዕመናን፣ በዛሬው ዕለት መማር ያለባችሁ ምን ብቻ ነው? ጽጌ ማለት ምን ማለት ነው? ጽጌ ማን ነው? እመቤታችን ጽጌ ናት፣ ክርስቶስ ጽጌ ነው የሚለው ብቻ ነው። የሚቀጥለውን ሳምንት ደግሞ ለምን ተሰደደች፣ ወደ የት ተሰደደች የሚል ብቻ። ቀጣይ ደግሞ መከራው አያሌ ይቀጥላል። ይህ የተደረገበት ለምንድን ነው ካለው ጊዜ አንፃር መምህርም መጥኖ ከእናንተም ካላችሁ ጊዜ የተነሳ ተረርታችሁበት አውቃችሁት የምትሄዱትን መጥኖ ለማስተማር የተደረገ ነው። ስለዚህ እቺ አርባ ቀኗ ምን ትባላለች አልኳችሁ። ዘመኑ ዘመነ ጽጌ ይባላል። ወርሁ ወርሃ ጽጌ ይባላል። አገልግሎቱ ማህሌተ ጽጌ ይባላል። የውስጡ አገልግሎት እናንተ የምትጠጡት ደግሞ የጽጌ ሰንበት ይባላል። በጥቅሉ በዚህ ወር ውስጥ ስለ ጽጌ ምንነት በደንብ አድርገን ሊቃውንቱ በማሕሌቱ ሰባክያኑ በአውደ ምሕረቱ ዘማሪያን በዝማሪያቸው እናንተ ምዕመናን ደግሞ በምጠጡት ሰንበቴ የምናስብበት ነው። ጽጌ ማለት አበባ ማለት ነው። ወርሃ ጽጌ ማለት የአበባ ወር ማለት ነው። ዘመነ ጽጌ ማለት የጽጌ ዘመን ማለት ነው። መሀል የተጽጌ ማለት የጽጌ ምስጋና ማለት ነው። ያው ደግሞ ቅድም ያልዋቹ ሰንበቴውም ስለ ጽጌ የሚታሰብ ጽጌን እያሰብ የምንጠጣው ሰንበቴ ማለት ነው። ለመሆኑ ጽጌ እያለ አሁን እያወራን ያለ ነው፣ ዘመኑ እንደምታውቁት የቅጠልነት ጊዜ አልፎ አሁን ላይ አዝሪቱ አትክልቱ በምን ተሸፍኗል? ብቻ አይደለም ፍሬም ይቀላቀላል አሁን ከዚህ በኋላ ያለው ጊዜ ምንና ምን ጽጌም ፍሬም በአንድ ጊዜ የሚገኙበት ግማሹ ወደ ፍሬ የተቀየራለ ግማሹ አበባ ብቻ ይሆናል እና ይህ ዘመነ ጽጌ ተብሎ እየታሰበ ያለው በየተራራው ስለሚበቅለው ወይም ደግሞ ስለ ህሉ ጽጌ አይደለም በዚህ ዘመን የምትታሰበው እናታችን ቅድስት ድንግል ማርያም ከልጇ ጋር ነው ጽጌ ተብላ የምትጠራው እመቤታችን ናት። ጽጌ ተብሎ የሚጠራው ኢየሱስ ክርስቶስ ነው። አሁን ማል የተጽጌ ሲባል በተራራው ያለው የአበባው ምስጋና ማለት አይደለም፣ የእመቤታችንና የልጇ ምስጋና ማለት ነው። ወራ ጽጌ ማለት እንደምላችሁ ያው ተራራው ሁሉ በአበባና በፍሬ የሚሸፈንበት ጊዜ ቢሆንም የምንማማረው ግን ስለ እናታችን ስለ ድንግል ማርያም ስለ ልጇ ስለ ኢየሱስ ክርስቶስ ነው። መጻሕፍት ምን ብለው ይገልጿቸዋል መሰላችሁ? እመቤታችንን እጽ ብሎ ሲጠራ ልጇን ጽጌ ይለዋል። ልጇ እመቤታችንን ጽጌ ሲል ደግሞ ልጇን ፍሬ እያለ በዚህ ቅድም ያልኳችሁ ፍሬና አበባ በአንድ ላይ የሚገኙበት ዘመን እናቱና ልጁ ልጇ ማለት ነው። በአንድ መከራ፣ በአንድ ጉዞ፣ በአንድ ስደት በግብፅ በራ የተገኙበት ዘመን ማለት ነው እና ክረምቱ እንዳለፈ አባታችን የመልክአ ጽጌ ወይም ደግሞ የዘመነ ጽጌ አገልግሎትን የደረሰ ደራሲ ምን ብሎ ገለጸ መሰላችሁ? ሐለፈ ክረምት፣ ቆመ በረከት፣ ተሰርገወት ምድር በስነ ጽጌያት። ምን ማለት መሰላችሁ? ሐለፈ ክረምት፣ ቆመ በረከት የክረምቱ ዘመን አለፈ። ቅድም ያልኳችሁ የመጸው ዘመን ተተካ። ተሰርገውት ምድር በስነ ጽጌያት ምድርም አለ በጽዬ በአበባ ተሸለመች፣ በጽዬ በአበባ አሸበረቀች አለ። አሁን ወደ ርዕሳችን እንመለስና ርእዩ ጽጌያተ ገዳም የምድር አበባዎችን ተመልከቱ ነው ያልኳችሁ። ዛሬ ወደ ተራራው ወደ አዝመራ ወዳለበት ብቅ ብንል እጽዋ ማለት አበባ፣ ፍሬ እንደምናይ ሁሉ እሱን ተመልከቱ ማለት አይደለም። ሪው ጽያ ተገዳም በግብፅ በራ የምትንከራተተውን ድንግል ማርያምና ልጇን አስቡ ማለት ነው። በግብፅ በራ የምትንከራተተው በግብፅ በራ ሰማይና ምድርን የፈጠረ እግዚአብሔር እሱ በፈጠረው ምድር መኖሪያ አጥቶ የተሰደደው ክርስቶስን አስቡ። ስደቱን ተመልከቱ፣ የደረሰባቸውን ሰቆቃ መከራ ዘክሩ፣ አስቡ። በማየቱም ዘክሩ፣ በዝክሩም አስቡ ለማለት ነው። አሁን ማንም ተመልከቱ አልኳችሁ እመቤታችንና ኢየሱስ ክርስቶስን በግብፅ በረሃ ሲንከራተቱ፣ በግብፅ በረሃ ሕፃኑ ክርስቶስን ይዛ የምትንገላታውን እሷን አስቡ፣ እሷን ተመልከቱ፣ ወደ እሷ ሊናችሁ ስቀሉ ማለት ነው። እና የመልካ የጽጌ ደራሲ አባ ጽጌ ድንግል ሲደርሱ ሀለፈ ክረምት ቆመ በረከት ተሰርገወት ምድር በስነ ጽጌ፣ ክረምቱ አለፈ አሉ። ይህ የመከሩ ጊዜ የፍሬው ጊዜ የአበባው ጊዜ ተጠካ ምድር አለ። በአበባት ማለት በጽጌ ተሸፈነች አለ። አለፈ ክረምት የተባለው እንግዲህ እንደምታውቁት ክረምት የብሉይ ኪዳን ምሳሌ ነው። ክረምት ኑሮ አይመችም። ከታች መዋ ነው ከላይም መዋ ነው፣ ጭጣ ነው። ለምንም ለምንም አይመችም። በተለይ በግብርና ለሚኖሩት የመከራ ጊዜ ነው። ይሄንን ከማን ጋር አገናኘው መሰላችሁ? ከብሉይ ኪዳን ጋር በክረምት መሬቱ እንደማይመች መከራ እንደሚበዛበት ሁሉ በብሉይ ኪዳን ኀለፈ ክረምት ያ ነፍሳት በሲኦል ታስረው በዲያብሎስ ቁራኝነት በእግረ ዲያብሎስ ተጠቅጥቀው በጨለማ ወድቆ የሚሰቃዩበት ያ ዘመን አለፈ። ያ የብሉይ ኪዳን የመከራ ዘመን አለፈ። ለሰይጣን ባሪያ አገልጋዮች ሆነን የነበርንበት ዘመን ምን አለፈ። በማን አለፈ? በማን አለፈ? በድንግልማ በማን ተተካ? በጽጌው ተተካ። ክረምቱ አርኮ በምን በጽጌ ተተካ። በአበባ ተተካ። በመድኃኒታችን በኢየሱስ ክርስቶስ ተተካልን። በጽጌዋ በአበባዋ በድንግል ማርያም ተተካልን። በአበባው በክርስቶስ ተተካልን። ያ የመከራ ዘመን አለፈ። ለምን ካላችሁኝ፣ አዳምና ሔዋን በበደሉት በደል ልክ እንደ ቫይረስ በደል መርገም እየተላለፈብን የኖረብን ዘመን ክርስቶስ ሲጸነስ ያ የመርገም ዘመን ስላቆመ፣ ያ ይተላለፍ የነበረ በሽታ መርገም ስለቆመ ያ የክረምቱ ዘመን አለፈ። ያ በሪ በእግረ ዲያብሎስ የምንረገጥበት የተረገጥንበት ዘመን አለፈ። ማን ተተካ? ጽጌ አበባ ተተካ። ክርስቶስ ተወለደ። ያ እኛ ከገነት ወደ ሲኦል የተሰደድንበት ዘመን አለፈ። ለምን አለ ክርስቶስ ከኢየሩሳሌም ወደ ግብጽ ተሰዶ ምን አለልን? ከስደቱ መለሰል። እኛ ተሰደን ነበር፣ የእኛን ስደት እሱ ተሰደደ እና ለእኛ ተካልን። ስለዚህ ጽጌ ተጠካልን ማለት ክርስቶስ ተወለደልን። እመቤታችን ቅድስት ድንግል ማርያም በንጽህና ክርስቶስን ወለደችልን። ወለደችልን ብቻ ሳይሆን ከስደታችን ልትመልሰን ከልጇ ጋር ወደ ግብጽ ምድር ተሰደደችልን። ተሰርገወት ምድር የተባለው የሰው ልጅ ነው። ክረምት የተባለው ዘመኑ እንደሆነ ሁሉ ብሉይ ኪዳን እንደሆነ ሁሉ ምድር የተባለው ደግሞ እኛ ነን። ምድር በአበባ ተሸፈነች አለ የሰው ልጅ በክርስቶስ ማዳን አበራ የጎሰቆለው ህይወቱ ያ እንደምታውቁት መሬቱ ክረምት ላይ ለማየትም ይከብዳል ጭቃ ነው ምንድን ነው አሁን አበባው ዘመን ላይ ግን እዩኝ እዩኝ ላን አበባው ደስ ይላል የእኛ ህይወት ክርስቶስ ሞታችንን በህይወቱ ሲለውጠን የእኛ ህይወት አባረ በዚህ አውደ ምሕረት ነጭ ለብሰ እንድንሰባሰብ ያደረገን የክርስቶስ መሰደድ የእኛን ስደት አስቀርቶልን ነው። የክርስቶስ በመልተ መስቀል መሰቀል የእኛን መከራ ቀይሮልን ነው። ስለዚህ የሰው ልጅ ህይወት በክርስቶስ ምን አላለ? አማረ። በድንግል ማርያም የሰው ልጅ ህይወት አማረ። ምድር በአበባ ስትሸፈን እንደምታምር ሁሉ የኛ ህይወት በክርስቶስ የማዳን ስራ ሲከናወን ህይወታችን ሁሉ ለእግዚአብሔር የሚመች ሆነ ማለት ነው። ስለዚህ እመቤታችንን ጽጌ ክርስቶስንም ጽጌ፣ እመቤታችንን ተክል ይልና ክርስቶስን አበባ ይለዋል። ደግሞ እመቤታችን አበባ ይልና ክርስቶስን ፍሬ ይለዋል። ይችን እንየስኪ ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 11 ቁጥር አንድ ላይ ትወጽ በት እምስሮ እስ ይል እመቤታችን ዛፍ ወይም ደግሞ እጽ ሲል ነው እጽዋት ከምድር ይገኛሉ። አበባ ከእጽዋት ይገኛል። ፍሬ ከአበባ ይገኛል። አይደለም? እመቤታችን ትወጽእ በትር እምሥርወ እሴይ አለ። ከእሴይ ስር አለ በትር ትወጣለች። ስሩ ማን ነው? ከዳዊት ማን ትወለዳለች? እመቤታችን። ከስሩ ላይ ምን ይወጣል አለ? ቅርንጫፍ ወይም በትር ትወጣለች። ከብትሩ ላይ ማን ይወጣል ወይ? አድርግ ጽዬም ጉንዱ፣ ከዛ ከብትሩ ላይ ደግሞ አበባ ይወጣል። ቅድም እንደነገርኳችሁ ግንዱ ከቅርንጫፉ ከስሩ ይገኛል። ቅርንጫፉ ከግንዱ ይገኛል። አበባው ከምኑ ይገኛል? ከቅርንጫፉ። ፍሬው ከምኑ ይገኛል? ከአበባው። ከግንዱ በትሯ ትወጣለች። ከብትሩ ማን? ጽጌው ይገኛል። በዚህ መልኩ እሷን ተክል ሲያደርግ ልጇን ደግሞ አበባ ይለዋል። ለዛ ነው አንቲ ውእቱ እጽሩክ እጸዋት ወዕፀ መድኃኒት አንቺ የተባረክሽ እጽ ነሽ አለ እሱ ብቻ እፀ ህይወት ወፀ መድኒት የህይወት የድነት እጽ ነሽ አለ የህይወት የድነት እጽ ነሽ መድኒቱ ክርስቶስ የተቀመመብሽ እጽ ማን ነሽ እመቤታችን ቅድስት ድንግል ማርያም ስለዚህ እሷ ነዚ ልጇ አበባ ይላል ሊቃውንቱ በማይሌቱ ምን ሲሉ አደሩ መሰላችሁ እንዘ ታቅፍዮ ለህፃን የጣዳ ወቀይህ ቀይና ነጭ አበባ የሆነ ህፃንን በበጅሽ ታቅፈሽ ወደ ቤተ መቅደስ በምትመጭበት ጊዜ ምን አለ? ከርሩሁ በጎ የምስራሽ ከሚያመጣው ከቅዱስ ገብርኤልና ከርሩሁ ከሚካኤል ጋር ስትመጭ አለ ኔ ሀቤየ ትናዝዝኒ ምላክ ከደረሰብኝ መከራ ከማነባው እንባ እንባዬን ታስወግጅልኝ ዘንድ ከሚካኤልና ከገብርኤል ጋር ነይ ወደኔ። ማንን ታቀፈሽ? ያንን ነጭና ቀይ አበባ ያለውን ሕፃን ታቀፈሽ። በጎንሽ፣ በፊት በኋላሽ፣ ከሚካኤልና ከገብርኤል ጋር እንባዬን ታብሽ ዘንድ ነይ እያሞሊቃውንቱ የሀገሪቱን እንባ ታብጂ ዘንድ፣ የምዕመናን እንባ ታብጂ ዘንድ እባክሽን ከልጅሽ ጋር እባክሽን ከሩሁ መልአክ ከቅዱስ ሚካኤል ጋር እባክሽን ባለበጎ የምሥራት ከቅዱስ ገብርኤል ጋር ነይ እያሉ ነው ሲለምኑ ያደሩት። እባክሽን ይሄን የመከራ ዜና ነው የምንሰማው፣ የደስታ ዜና የሚያሰማውን ቅዱስ ገብርኤል ይዘሽልን ነይ እያሉ ሊቃውንቱ የልጅ ሲማጽሩ አደሩ። ማንንም መቤታችን። ስለዚህ ልጇ ምን አለው? ጽጌ ጻዳ ወቀይ ነጭና ቀይ አበባ አለው። ማንም ክርስቶስን ጸዓዳ በመለኮቱ ወቀይህ በትስብእቱ ተብሎ የተነገረለት ትንቢት የተነገረለት ኢየሱስ ክርስቶስ ምን አለው? አበባ አለው። እመቤታችን ንሳ ምን አላት? እስ ስለዚህ፣ ለዚህ ነው ዘመነ ጽጌ ጋር የተገናኘበት ሁለቱም አበባ ፍሬ እየተባሉ የሚመሰገኑበት ይሄ ነው። አሁን ማንን አየህ? እሷ እስ ስትባል፣ ልጇ ደግሞ ምን እንደሚባል አበባ እንደሚባል ሁለተኛው ደግሞ እሷ አበባ ስትባል ልጇ ምን ይባላል? ፍሬ ይባላል። ፍሬ እመቤታችን ቅድስት ድንግል ማርያምን አበባ ሲላ ጠቢቡ ሶሎሞን በማለ ማሪ ምዕራፍ ሁለት ላይ በማእከላ አስዋቅ ዘጸገኪ ጽጌ ሃይማኖት በእሾ መካከል ያበብሽ አበባ አላት። በእሾ መካከል ያበብሽ አበባ ማናት? እመቤታችን። እሾህ የተባለው ማን ነው? ሱፍ ታውቃላችሁ? ሱፍ የምትባል በጣም እጅግ እሾ ከባድ የሆነች ትንሽዬ ናት። ዙሪያ እሾ ነው። ከእሾ ውስጥ ላይ ምን አለች መሰላችሁ? ንጹህ የሆነች የምታምር አበባ እጅግ ማዕዛው ደስ የሚል አበባው፣ ንጹህ ነው፣ እጅግ የሚያምር ነው ለአይንም። የሚገርማችሁ ግን ዙሪያውን ያለው እሾ ግን በጣም አስቸጋሪ ነው። ሲዋጋ ራሱ ከባድ ነው። ይሁላችሁ በዙሪያው ያለው እሾ ማን መሰላችሁ? የብሉይ ኪዳን ያ ከባድ የሆነው ከገነት ያባረረው በደል ነው። አያችሁ፣ ያ የሰው ልጅ ለሰይጣን ተገዥ ያደረገው ከገነት ያባረረው ለአምስት ሺህ አምስት መቶ ዘመን የዲያብሎስ ባሪያ ያደረገው ያ ጥንታ አብስ ሆኖ ዙሪያውን እሾ ያልኳችሁ፣ በዛ ውስጥ ምን አላልኳችሁ? ንጹህ አበባ የሚገርም ነው። እነዚህ በደል ካለባቸው መካከል ከአናና ከያቄ የተገነኝ የተገኘችው መርገም ካለባቸው ሁለት መርገም ካለባቸው ወላጆች ንጹህ ሆና የተገኘችው ሱፋዋ እመቤታችን ናት። ጠቢቡ ሰሎሞን ለዛ ነው በማዕከለ አስወር ተጸገይቺ ጽያ ሃይማኖት በሾ መካከል ያበብሻለ። የሃይማኖት አበባ የሃይማኖት አበባ ያችን ያቺ ንጹህ አበባ ደግሞ ንጹህን ፍሬ ክርስቶስን ያስገኘች ማለት ነው። ስለዚህ እሷን ምን አልናት? አበባ አልናት። ለዛ ነው በዘመነ ጽጌ እመቤታችን ምንድን ነው ያልኳቸው ርእዩ ጽጌያተ ገዳም የምድር አበባዎችን ተመልከቱ ስላችሁ እመቤታችንና ክርስቶስን መከራቸውን ስለኛ ሲሉ የከፈሉን ዋጋ አስቡ ማለት ነው። አስቡ ማለት ነው። ስለዚህ እመቤታችን በዚህ ልክ አበባ አላት። ልጇን ደግሞ ምን አለው? ፍሬ ፍሬ ኢየሱስ ክርስቶስን ደግሞ ምን ፍሬ አለ። በሉቃስ ወንጌል ምዕራፍ 1 ቁጥር 42 ላይ 41 ጀምረን ስናነብ፣ ወመን መንፈስ ቅዱስ ላይ ለኤልሳቤት ወከላት በአብይ ቃል እንዘት ቡሩክ ታንቲ ማለት ወቡሩክ ፍሬ ተሰኪ መንፈስ ቅዱስ በኤልሳቤት ላይ መላባት፣ ድምጿንም ከፍ አድርጋ እንዲህ ብላ ተናገረች፣ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ አለችና ና የማህፀንሽ ፍሬ ኢየሱስ ክርስቶስም በስም የተባረከ ነው። ያው መርገመ ስጋ መርገመ ነፍስ የሌለበት በረከተ ስጋ በረከተ ነፍስን የሚያድር የማህፀንሽ ፍሬ ብሩክ ነው አለች። ለዛ ነው እመቤታችንን ጽዬ ስንል ልጇን፣ ፍሬ የማህፀኗ ፍሬ ኢየሱስ ክርስቶስ አበባ አበባ ሁኖ አይቀርም። ምን ያስገኛል? ፍሬን ያስገኛል። እመቤታችን አበባ ሁና ክርስቶስ ፍሬን ሰጠችን። ስለዚህ ፍሬ የተባለችው ፍሬ የተባለው ማነው? ኢየሱስ ክርስቶስ ነው። የመጨረሻው እንደው የአበባ ስራው ምንድነው የሚለውን ልግለጽና ልጨረስ። አበባ ምንድን ነው ትርጉ ማለት የአበባ ጥቅሙ ምንድን ነው የአበባ ጥቅሙ የአበባ ፋይዳው ምንድን ነው የሚለውን ስናይ አበባ የመጀመሪያው ምንድን ነው ሲባል ፍሬን ማስገኘት ነው። የአበባ አላማው የአበባ ትርጉሙ የአበባ ጥቅሙ ፍሬን ማስገኘት ነው። እመቤታችን ቤታችን ቅድስት ድንግል ማርያም አበባ ናት ስንል ፍሬ ኢየሱስ ክርስቶስን ስላሰጠችን ነው። ያም ደግሞ ነቀዝ ያልወጋው ፍሬ ወደ ምግብነት ሲቀየር የማያም ፍሬ አይደለም። እኛ ምድር ላይ ከአበባ ተቀይረው የምንመገባቸው ፍሬዎች ሁሉ የተለያየ በሽታ የሚሆኑ ሞትን የሚያስከትሉ ከሞት የማያስቀሩ የተለያየ ትላትል የሚወጋቸው ነቀዝ የሚበላቸው ናቸው። ከእመቤታችን አበባነት የተገኘው ፍሬ ኢየሱስ ክርስቶስ ግን በልተውት ሕይወት የሚሆን በልተውት የሚገል ሳይሆን በልተውት የሚያጠፋ ሳይሆን በልተውት ለዘላለም ህያውሁን አድርጎ የሚኖር ፍሬን የሰጠችን እመቤታችን ቅድስት ድንግል ማርያም ናት። የሁላችን በልተን የጠገብንባት ቀጥታ የረካንባት ያውም ደግሞ ከደዌያችን የተፈወስንበት ፍሬ ኢየሱስ ክርስቶስ ነው። ስለዚህ የአበባ ትርጉሙ አላማው ምንድን ነው? ፍሬን ማስገኘት ነው። የእመቤታችን የንጽሕናው ዓላማ የእመቤታችን የአበባነት ትርጉሟ ምንድን ነው? ፍሬ ኢየሱስ ክርስቶስን ማስገኘት ነው። ኢየሱስ ክርስቶስን ሊያስገኝ የሚችል ሌላ አበባ የለም። ድንገ ማርያምን የሚመስላት አበባ የለም። እመቤታችን የተለየች አበባ ናት። ሁለተኛው የአበባ ትርጉሙ ወይም አላማው ምንድነው ካላችሁ አበባ ልዩ የሆነ ማዕዛ ያለው ለሰዎች ልዩ የሆነ ማዕዛን መስጠት ነው። ባይሆነ አበባ አይደለም። እምላችሁ ሕይወት ያለውን አበባ ነው እና ምን ላፍንጫ በጎ የሆነ ጥሩ የሆነ ማዕዛ መስጠት ነው። እመቤታችን ቅድስት ድንግል ማርያም በእውነት ማዕዛ ድንግልና ልዩ ነው። ማዕዛ ምርጃዋ ልዩ ነው። ማዕዛ እናትነቷ ልዩ ነው። ማዕዛ ቅድስና ልዩ ነው። ለዛ ነው አባታችን ቅዱስ ኤፍሬም ማርያም ድንግል ሙዳየ ዕፍረት እመቤታችን አለ። ልዩ የሽቱ እቃ ናት አለ። ያቺ የሽቱ ዕቃ አለ። ታውቃላችሁ፣ የሽቱ ጠርሙስ ሽቱ ቢያልቅ እንኳን ማዕዛው ይለያል። እንዴ፣ ከጠርሙስ አይለይም፣ አይለይም። ሽቱ አልኳን፣ ግን ማዕዛ አለው። እመቤታችን ቅድስት ድንግል ማርያም የንጽህና ማዕዛ ይለያትም የቅድስና መዓዛ አይለያትም። የድንግልና መዓዛ አይለያትም። የምልጃ መዓዛ አይለያትም። የእናትነት መዓዛ አይለያትም። እመቤታችን ቅድስት ድንግል ማርያም ይገርማሉ። ክርስቶስ ማለት ጸንሳ መዓዛ ነበራት። ክርስቶስን ከወለደች በኋላ ይህ ሁሉ መዓዛ አልተቀማትም። አላት ሽቶ ያች ብልቃጧ ሽቶ ሳላት ፍቶ ካለቀ በኋላ ማዕዛ እንደማይለያት ክርስቶስንም ጸንሳ ክርስቶስንም ከወለደች በኋላ ማዕዛ ድንግልና ያልተለያት ማዕዛ እናትነት የማይለያት ማዕዛ ምልጃ የማይለያት እናታችን ናት። እባካችሁ ነፍሳችን በጎ ማዕዛ አታየ ምን ይላል? እየተቀበዘበዘች ነው የሚያማልዳት ትፈልጋለች። እውነት በስጋችንም በስጋችንም በጎ የሆነ ማዕዛ እንፈልጋለን እንሻለን። ወደ እመቤታችን ቀረብ እንበልና በጎ የሆነ ማዕዛ ከእመቤታችን እንካፈል። እሷን እናልቅስ። ማዕዛ ምልጃ ስላልተለያት ከልጇ ጋር ታመልልናለች፣ ይቅርታንም ታመጣናለች ታመጣልናለች። ኢየሩሳሌም ትባላለች። እመቤታችን የሰላም ሀገር ናት። ቀረብን በልና እንለምናት የሰላም ማዕዛውን ለእኛ ታመጣልናለች። የሚገርማችሁ። የመጨረሻው የአበባ ትርጉሙ ምንድን ነው ካላችሁ፣ ለዓይን ልዩ ውበት ነው። ለዓይን ልዩ ውበት መስጠት ለእይታ ለዓይን ውበት መስጠት ነው። እንደምታውቁት ቤታችንም በፎርቲቱ አበባም ቢሆን የምናደምቀው ምን ስላለው ነው? ድምቀት ስላለው ለዓይን ስለሚመች ነው። እመቤታችን ቅድስት ድንግል ማርያም አበባ ናት ስላችሁ፣ ለዓይነ ስጋ ለዓይነ ነፍሳችን ምንድን ናት? ልዩ ውበት ናት። ልዩ ውበት ናት። ልዩ ልዩ ነገሮችን አይተን ወደ እመቤታችን መጥተን ስንመጣ አሁን ክረምቱ ላይ ብቅ ስትሉ ተራራው ያምራል። ይሄ አሁን በተለይ በአበባ ተከቦሳለ። የሚገርማችሁ ያ አበባ ከሚሰጠው ደስታ በላይ እመቤታችን ልዩ ናት። ስዕሏን ሲያይ ተስፋው የማይለመልምለት ማን ነው? ስዕሏን ሲያይ እንደው ከደዌ የተፈወሰ የማይመስለው ማን ነው? ስዕሏን ሲያይ ጭንቀቱ የማይቀልለት ማን ነው ማን ነው? እመቤታችንን ስናይ ልዩ ስሜት የማይሰማው ማን አለ? ስለዚህ እመቤታችን ቅድስት ድንግል ማርያም የዓይናችን ልዩ ማረፊያ፣ ለዓይናችን ልዩ ውበት ብናያት ብናያት ብናያት የማንጠግባት ችግራችን ሁሉ እሷን በማየት የሚቀልልን እመቤታችን ቅድስት ድንግል ማርያም ነው። ስለዚህ ርእዩ ጽጌያተ ገዳም የምድር አበባዎችን ምን በሉ ተመልከቱ የእመቤታችን የቅድስት ድንግል ማርያምን መከራዋን የልጇን ስደት የከፈሉልን ዋጋ አስቡ፣ ተመልከቱ፣ ስለዛ እወቁ፣ ተማሩ ለማለት ነው። ስለዚህ ይሄን ማሰብ ይኖርብናል። እንግዲህ የፈቃድ ጾም ከምትባለው ከሚባሉት አንዱ የጽጌ ጾም ነው። በፈቃደኝነት መቤታችንን ልናስብ በረከት እናገኛለን። ስደቷን በጾም ላስብ ያለ ምን ይላል? በፍላጎት ይጾማል። የሚጾም ሰው ግን ሌላ ሰውን ከሻሽ አንዳንድ ጊዜ እንደምንጾመው ጾም ሁሉ ለሌሎች መስለቢያ የሆነብን ነውና፣ ማንም ይሁን ማንም ሲበላ ካያችሁ አትቀውሙ። የፈቃድ ጾም ስለሆነ እናንተ ስለጾማችሁ ሌላውን ሰው እንዳትከሱ። የምን ስለሆነ የፈቃድ ጾም። የፈቃድ ጾም ማለት እኔና እግዚአብሔር ብቻ የምናውቀው እንጂ ከሌሎች ሰዎች ጋር የምንወዳደርበት አይደለም። መነኩሴውኑ አይጾምም ቄሱ ኑ አይጾምም ዲያቆኑኑ አይጾምም እንዲህ እንዲህ አትበሉ። ይሄ የፈቃድ ጾም ነው። በረከት አገኛለሁ ያለብቻ ፈልጎ የሚጾመው ጾም ነው። ብን ጾም እንከብራለን ባንጾም ደግሞ አንኮነንም። አይደለ አይደለም? የጾመ የበለጠ በረከት ያገኛል። ያልጾመ ደግሞ ለምን አልጾምክም ተብሎ አይኮነንም እና በዚህ ልክ እሳቤ ውስጥ እንድንገባ